በዚህ ሳምንት ኑሮ በጤንነት ስለ ልብ ህመምና ህክምናዎች ከተለያዩ የአፍሪካ ሀገራት የተውጣጡ ዘገባዎችን እንዲሁም የጤና ምክሮችን እናደርሳችኋለን። ባለሙያው ማብራሪያ ያላቸው ምን አዲስ አለ በሚለው መሰናዷችን ደቡብ አፍሪካውያን ፊታቸውን ወደ ባህላዊ ህክምና እያዞሩ መሆኑን ዘጋቢያችን አድርሶናል። የምን ቃኛ ይሆናል። ሌሎች ጥንቅሮችም አሉን። አብራችሁን ሆኑ የተከበራችሁ ተመልካቾቻችን ደህና ሰንብታችኋል። ከአሜሪካ ድምጽ የኑሮ በጤንነት መሰናዶ ጋር አይደን ገርመው አብሬያችሁ ቆያለሁ። የዛሬው የጤና ርዕሳችን ከልብ ህመምና ህክምና ጋር ይያያዛል። የዓለም የጤና ድርጅት እንደ ገለጸው የልብ ህመም በዓለም አቀፍ ደረጃ ለሞት ከሚዳርጉ ዋና ዋና ምክንያቶች መካከል አንዱ ነው። ይሁን እንጂ መደበኛ የልብ ጤና ክትትል የሚኖሩ ችግሮችን አስቀድሞ ለማወቅና ህይወትን ለማዳን ይረዳል። ቀዳሚው ዘገባችን በዚህ ዙሪያ ያተኩራል። ያሲንሲዮ ከኮትዲቯር ተከተሉ። የ45 ዓመቱ ዲያሎ ለተወሰነ ወቅት ደረቱ ላይ የልብ ምት እያጋጠመው ነው። ምንም እንኳ ከባድ በሽታ ለክፉ የሚሰጥ ባይመስልም ግልጽ የሆነ ምስል ለማግኘት የልብ ሐኪም ጋር ቀጠሮ ይዟል። ኤሌክትሮ ካርዲዮግራም በአጭሩ ኢሲጂ ወይም ኢኬጂ ተብሎ የሚጠራ ፈጣን ምርመራ ነው። የልብ ምትን ለመፈተሽና በልብ ውስጥ ያሉ እንደ ኤሌክትሪክ የሚነዝሩ ትርታዎች መደበኛና ጠንካራ መሆናቸውን ለመለየት የመጀመሪያው እርምጃ ነው። ዶክተር ጀስቲን ዲንጂንጌን ኮፊ የልብ ሐኪም ናቸው። ኤሌክትሮካርዲዮግራም ወይም ኢሲጂን የሚባለው ምርመራ አድርገናል። ውጤቱ ደህና ይመስላል። ነገር ግን አሁንም የመተንፈስ ችግር እያጋጠመው ስለሆነ በሚቀጥለው ሳምንት የልብ አልትራሳውንድ እንሰራለን። የኢኪጂ ምርመራ ምንም አይነት ፈጣን ጭንቀት አያሳይም። ነገር ግን የልብ ሀኪሙ ያልተጠበቁ ችግሮችን ለማስወገድ የታካሚውን የልብ ምት ለመከታተል ተጨማሪ ምርመራን ይመክራል። ዶክተር ጀስቲን ዲጂንጊ ኮፊ የልብ ሐኪም ውስብስብ ችግሮችን ለመከላከል የልብ ህመምተኞችን መከታተል አስፈላጊ ነው፣ የኩላሊት ተግባራትን ለመለካት የሚደረገውን የደም ምርመራ ጨምሮ እንደ ኤሌክትሮካርዲዮግራፊ ምርመራዎችን፣ አልትራሳውንድና የሰውነት ክፍሎች ክትትልን እንዲሁም በሳይንስ የተደገፈ ምርመራና ክትትል ማድረግ አስፈላጊ ነው። በተጨማሪም የስነ ልቦና ክትትል ያስፈልጋል። ምክንያቱም ዛሬ የልብ ወይም የልብና የደም ስር ካርዲዮቫስኩላር ህመምተኞች ውስጣዊ መረበሽ ወይም የመንፈስ ጭንቀት ሊኖርባቸው ስለሚችል በሆስፒታል ውስጥ የሚሰጥ የጭንቀትና ድብርት ወይም ኤች ኤ ዲ ምርመራ ማድረግ አስፈላጊ ነው። ይህ የህክምና ክትትል በጣም ሰፊ መስሎ ሊታይ ይችላል፣ ነገር ግን አስፈላጊ ነው። ምክንያቱም የልብና የደም ስር ካርዲዮቫስኩላር ችግሮች በልብ ላይ የማይለወጥ ጉዳት ሊያስከትሉ ይችላሉ። ዶክተሮች የልብ ህመም ዋነኛ መንስኤ የሆነውን የደም ግፊት ሁልጊዜ ይፈትሻሉ። ዶክተር ጀስቲን ዲጂንጊ ኮፊ የልብ እነዚህ ሁሉ ምርመራዎች ሌሎች የልብና የደም ስር ወይም ካርዲዮቫስኩላር አደጋዎችን ለመለየት አስፈላጊ ናቸው። የደም ግፊት በደም ወሳጅ ቧንቧዎች ውስጥ ስር የሰደደ የደም ግፊት መጨመር መኖሩን የሚያሳይ ነው። ይህም በልብ ላይ ተጽዕኖ ያሳድራል፣ እንደ የልብ ድካም ያሉ ሁኔታዎች ሊያስከትል ይችላል። ይህ በክልላችን በተለይም በአፍሪካ የልብ ድካም ዋነኛ መንስኤ ነው። ሌሎች አስተዋጽኦ ምክንያቶች የስኳር በሽታ፣ ከመጠን ያለፈ ውፍረት፣ ያልተገራ የአኗኗር ዘይቤና ጭንቀትን ያካትታሉ። የ66 ዓመቷ መርያም ባኮዮካ ከፍተኛ የደም ግፊት አለባቸው። በአግባቡ ካልተያዘ ለልብ ድካም ይዳርጋል። ከዚህ ቀደም የልብና የደም ስሮች ላይ ጉዳት ሊያደርስ ስለሚችል የልብና የደም ቧንቧ መታወቅ ችግር በመጋለጣቸው የልብ ድካም አጋጥሟቸዋል። ከዚያን ጊዜ ጀምሮ ከፍተኛ ጥንቃቄ እያደረጉ ነው። ሁልጊዜ የደም ግፊት መቆጣጠሪያቸውን ጠባቂ መልአክ ሆኗል ይላሉ የልብ ድካም የገጠማቸው ማርያሜ ባኮዮካ። ፍጹም እንዳለብኝ እንኳ ሳላውቅ የልብ ድካም በሽታ ነበረብኝ። እግዚአብሔር ይመስገን ዶክተሩ አድኖኛል። ከዚያ ጊዜ ጀምሮ ዶክተሩ የደም ግፊቱን በየቀኑ ለመቆጣጠር ይህን የደም ግፊት መቆጣጠሪያ እንድጠቀም ሐሳብ አቀረበ። ብዙ ችግሮችን እንዳስወግድ ረድቶኛል። እንደ ኤውሮፓ አቆጣጠር በ2023 ብሔራዊ መረጃ መሰረት ኮትዲቫር ውስጥ ከ25 ዓመት ዕድሜ በላይ ከሆኑት መካከል 46 ከመቶ የሚጠጉ ሰዎች በከፍተኛ የደም ግፊት ይሰቃያሉ። ቀደም ብሎ መከላከልና የልብ መቆጣጠሪያ መሳሪያዎችን ማግኘት በሺዎች የሚቆጠሩ ህይወትን ማዳን እንደሚቻል ባለሙያዎች ይናገራሉ። ዘጋቢዎቻችንን እናመሰግናለን። የአሜሪካ ድምጽ ዘጋቢዎችና ጋዜጠኞች ስለ ልብ ህመምና ህክምናው ምን ያህል ግንዛቤ አላችሁ ቢደረግ ይበጃል ትላላችሁ? ብለው በመጠየቅ የተመልካቾችን አስተያየት አሰባስበዋል። ወደዛው ነው የምናልፈው። ስማርት ሰዓት የልብ ምት ለመከታተል የሚረዳ ጥሩ መሳሪያ ይመስለኛል። የልብ ምትን፣ እርምጃን፣ የተመገብነውን ካሎሪ መጠንና የእንቅልፍ ሁኔታን ይፈትሻል። የልብን ደህንነት በደንብ ለመንከባከብና ለመቆጣጠር አንድ ቢኖርህ የሚያስፈልግ ይመስለኛል። ኢትስ አ ዲቫይስ ዊች ካን አሲስት ዩ መሳሪያው ስለ ልቦ አመታት ይበልጥ እንዲያውቁ ሊመራውና ሊያግዘው የሚችል ነው። እኔ ራሴ ብዙ ጊዜ ስለ ጤናዬ ይበልጥ ለመረዳት ስል እጠቀምበታለሁ። የሚያጠራጥር ነገር ሳይ አሊያም መቶ በመቶ እርግጠኛ ያልሆነ ነገር ከተመለከትኩ ከሐኪሜ ዘንድ በመሄድ የጤናዬን ይዞታ እከታተላለሁ። ስለ መሳሪያው የማውቀው ነገር የልብ ምትን ለመፈተሽ የሚረዳ ሲሆን ይህም የልብ ችግር ምን እንደሆነ ለማወቅ የሚያግዝ ነው። እንደ ተማሪ ሁልጊዜ በመልካም የጤና ሁኔታ ላይ የሚገኝ መሆኑን ለማረጋገጥ እሞክራለሁ። ብዙ ጊዜ የአካል ብቃት እንቅስቃሴዎችን አደርጋለሁ፣ እናም የምግብ ሰዓትም አላሳለፍም፣ በደንብ እመገባለሁ። ስለ ስማርት ሰዓቱ አውቃለሁ። የልብ ደህንነትን ለመቆጣጠር ይረዳል፣ ሁልጊዜም በእጅ ላይ መደረግ አለበት። ነገር ግን እኔ በራሴ ባየሁት መሰረት ሰዓቱ ሁልጊዜ ትክክል አይደለም። ስለዚህ ህይወቴን 100 ፐርሰንት፣ በትክክል በማይሰራ ወይም በትክክል እየሰራ ስለመሆኑ ጥርጣሬ ባለኝ ነገር ላይ መመስረት አልፈልግም። ጤናዬን ለመጠበቅ ብዙ የሰውነት እንቅስቃሴ ማድረግ እንዳለብኝ አውቃለሁ። ልቤንና በአጠቃላይ ሰውነቴን ለመጠበቅ ምን መመገብና መውሰድ እንዳለብኝ አውቃለሁ። ጠዋት ስነሳ ብዙ የአካል ብቃት እንቅስቃሴ አደርጋለሁ እና ዕለት ተዕለት የአካል ብቃት እንቅስቃሴ ሳላደርግ ቀኔን አልጀምርም። ከዛ በተጨማሪ ደግሞ በቀዝቃዛ ውሃ መታጠብ ጥሩ ነው። እንዲሁም በቀን ውስጥ በቂ ውሃ መጠጣቴን አረጋግጣለሁ። አስተያየት ሰጪዎቹን ለምላሻቸው እናመሰግናለን። አሁን ደግሞ የባለሙያ ምክርና አስተያየት እንሰማለን። ተፈጥሯዊ እጽዋትንና የህክምና ዘዴዎችን እንደሚጠቀም የጤና ባለሙያ፣ ዋናው ዓላማችን እንደ የደም ግፊትና የስኳር ህመም የመሳሰሉ በሽታዎች ዋና መንስኤ ምንድነው የሚለውን ማጥናት ነው። በዛ ላይ ደግሞ ኮለስትሮል የተሰኘው በደም ውስጥ የሚጠራቀመው የስብ መጠን ሲበዛ ደምን ከልብ ወደ ቀረው የሰውነታችን ክፍል የሚያመላልሰው የደም ቧንቧ እንዲጠብ ብቻ ሳይሆን የልብ ምት ከባድና ፈጣን እንዲሆን ያደርገዋል። እነዚህ ሶስቱ ሲጣመሩ ደግሞ ገዳይ ናቸው። በዚህ ምክንያት አንዱ የሰውነታችን ክፍል ይህን ያህል ውጥረት መቋቋም ሊያቅተው ይችላል። ይሄ ዩናይትድ ስቴትስ ውስጥ ትልቁ ገዳይ በሽታ ነው። አካባቢያችንን በደንብ ካስተዋልን ደግሞ ዋና ምክንያቱ የምንመገበው ምግብና የአኗኗር ዘይቤያችን ነው። ተፈጥሯዊ ህክምና ላይ እንደሚያተኩር የጤና ባለሙያ አንድ ሰው ወደምሰራበት ቦታ ሲመጣ ምክንያቱ ምን እንደሆነ ነው ለማወቅ የምሞክረው የልብ በሽታ ለሆይ ብዬ ጠይቃለሁ። ምክንያቱም ውጤታማ ህክምና ለማድረግ ምክንያቱ ምን እንደሆነ ማወቅ አለብኝ። ስኳር በሽታ ነው ይህን ያስከተለው፣ እሱ ከሆነ የስኳር ህመሙን ማከም አለብን። ስኳር ደግሞ በተለይ ሁለተኛው አይነት ከሆነ መዳን ይችላል። ስለዚህ ምግብን ብቻ ሳይሆን የአካል ብቃት እንቅስቃሴን፣ የስኳር በሽታን ለመቀልበስ የሚረዱ እጽዋትንና ተጨማሪ ምግቦችን በመጠቀም የስኳር በሽታን ማጥፋት እንችላለን። ነገሩን ግልጽ ለማድረግ በደም ውስጥ የሚከማች የስብ መጠንን ማጥፋት እንችላለን። ለልብ ህመም የሚዳርጉትን እነዚህን ሁሉ ማከም እንችላለን። በጣም አስፈላጊው ነገር ብዙ እጽዋትን መብላት ነው። እጽዋት የተዘጋ የደም ቧንቧን መክፈት ወይም ማስፋት የሚችሉ ናይትሪክ ኦክሳይድ የተሰኘ የጋዝ አይነት አላቸው። የተቆጣ የሰውነታችንን ክፍልም ያድናሉ። የመጀመሪያ እርምጃ መሆን ያለበት ታዲያ እያንዳንዱ የምንበላው ምግብ ሶስት አራተኛው አትክልት መሆን አለበት። ስጋ ትብሉ እያልኩ አይደለም፣ ግን አብዛኛው አትክልት ይሁን። ሁለተኛ ነገር ያላችሁበትን ደረጃ እወቁ፣ የስኳር መጠናችሁ፣ የስብ መጠናችሁን የመሳሰሉትን። አንዳንድ ጊዜ ሰዎች እኔ ስፖርት አልወድም ይላሉ። እንደዛ ከሆነ የሚያስደስታችሁን ነገር እወቁ። ለምሳሌ እኔ ዙምባ ዳንስ በጣም ወዳለሁ፣ የዳንስ ወዳጅ ነኝ። ግዴታ ስፖርት ቤት መሄድ አያስፈልግም። በእግር መሄድ፣ ብስክሌት መንዳት ሊሆን ይችላል። ዋናው እየተንቀሳቀሳችሁ የሚያስደስታችሁን ነገር አገኙ። ያንን ነው የህይወታችሁ ክፍል ማድረግ ያለባችሁ። አንድ ሰው ቢሮዬ መጥቶ ስኳር አለብኝ ቢለኝ ለልበ በሽታም ዋነኛው መንስኤ ስለሆነ ቁጥሩ ከፍ ያለ ከሆነ በቁጥጥር ስር እስክናደርገው ድረስ መድኃኒት እንዲወስዱ እናደርጋለን። ከዛ ጣፋጭ ያልሆኑ ምግቦች እንዲመገቡ እናደርጋለን። ለልብ ህመም የተለያዩ እጽዋትና ተጨማሪ የምግብ ይዘት ያላቸው ቫይታሚኖች አሉ። ለምሳሌ ሀቶርን የምወደው እጽ ነው። ልብ በተሻለ ሁኔታ ደም እንዲያሰራጭ ይረዳል። እኛ በሙያችን ደግሞ የትኛው እጽዋት ከየትኛው ጋር አብሮ እንደሚሄድ እናውቃለን። ስለዚህ የተሟላ የአመጋገብ እቅድ እናወጣለን። በግሌ አብሮ መስራት እወዳለሁ። ስለዚህ የልብ ሐኪማቸውን መተዋወቅ እፈልጋለሁ ደብዳቤ ጽፌ እያደረግኩ ያለሁትንና የእነሱ ህክምና ላይ የሚኖረውን ተጽዕኖ አሳውቃቸዋለሁ። የእለቱ የመጨረሻው ዘገባችን ወደ ደቡብ አፍሪካ ይወስደናል። የተለያዩ ጥናቶች በጎርጎሮሳያኑ 2024 ቁጥራቸው ከፍ ያሉ አፍሪካውያን ወደ ትውልድ ሀገራቸውና ቀያቸው መመለሳቸውን አመላክቷል። በደቡብ አፍሪካ ደግሞ ጎብኚዎች ወደ ባህላዊ ሕክምና መሄዳቸውን የሚያረጋግጡ ጥናቶች አሉ። ዛሄር ቃሲም ያጠናቀረው ዘገባ በመቀጠል ቀርቧል። የጆሃንስ በርግ ነዋሪዋ ይች ሴት ኬፕ ታውን ከሚገኘው ባህላዊ ሐኪሟ ጋራ በስልክ መተግበሪያ አማካኝነት ለመገናኘት በዝግጅት ላይ ነች። በዚህ ዘመናትን ባስቆጠረው ባህላዊ ሕክምና ለመገልገል ንጎማ የተሰኘውን መተግበሪያ ትጠቀማለች። መተግበሪያው ተጠቃሚዎች ከባህላዊ ሐኪሞቻቸው አገልግሎት እንዲያገኙና አንዳንድ የሚፈልጓቸውን ነገሮች እንዲገዙ ያስችላል። ጎጎ ዚፖ የባህላዊ ሐኪም ስትሆን የስልክ መተግበሪያው ተጨማሪ በርካታ ሰዎች ከጥንት ጀምሮ የቆየውን ባህላዊ ሕክምና መገልገል እንዲችሉ እንዳደረገ ትገልጻለች። የመተግበሪያው ጥቅም ሰዎች ችሎታቸው በተረጋገጠ ባህላዊ ሐኪሞች ባህላዊ ህክምና ወይም ባህላዊ እርዳታ እንዲያገኙ ማስቻል ነው። ሌቦሃን ራንታ መተግበሪያውን የመፍጠር ሀሳቡን ያገኘው ባህላዊ ሐኪም በሚፈልግበት ወቅት አስቸጋሪ እንደሆነበት መገንዘቡን ተከትሎ ነው። በግሉ ገንዘብ የሰራው መተግበሪያን ከፈጠረ አራት ዓመታት በኋላ ያሰበው እውን ሊሆን ይችለዋል። በተለይም ለመጀመሪያ ጊዜ ወደ ባህላዊ ሐኪም የሚሄዱ ሰዎች ይፈራሉ፣ የት እንደሚያገኟቸው አያውቁም። ስለዚህ ተጠቃሚዎቹን እና ሐኪሞቹን አንድ ላይ በማድረግ የሚፈልጉትንም መድኃኒት ባሉበት ቤታቸው እንዲደርስ ማድረግ እችላለሁ ብዬ የተነሳው ለተጠቃሚዎች ሙሉ አገልግሎት ይሰጣል ብዬ የማሰብኩ፣ እንዲህ ነው ንጎማ የተፈጠረው። መተግበሪያው በአሁኑ ወቅት አርባ ባህላዊ ሐኪሞች ሲኖሩት አንድ መቶ የሚሆኑ ተጠቃሚዎች እንዳሉት ራንታ ተናግረዋል። ራይት ሜት ሴት ዋላ ከተጠቃሚዎቹ አንዷ ነች። ባህላዊ ሐኪሞቹን ማግኘት እጅግ አስቸጋሪ ነው። ተጠቃሚዎችም ዝም ብለው ማንኛውንም ሐኪም አይፈልጉም። አንድ የተወሰነ ሕክምናን የሚሰጥ ባህላዊ ሐኪም ነው የሚሹት። ለምሳሌ ሕልምን በመፍታት ጎበዝ የሆነ ባህላዊ ሐኪም ልትፈልግ ትችላለህ። ወይም ደግሞ ስራ እንድታገኝ የሚረዳ ወይም እንድታገኝ የሚጸልይልህ ሊሆን ይችላል የምትፈልገው። እና መተግበሪያው የተለያዩ ባህላዊ ሐኪሞችን ለማግኘት ይረዳሃል። ንጎማ መተግበሪያ ተጠቃሚዎች ለባህላዊ ክንዋኔው አስፈላጊ የሆኑ እንደ ሻማ ያሉ ነገሮችን ለመግዛትም ይረዳል። ዘላይት ካንደልስ የመሰሉ ኩባንያዎች ከመተግበሪያው ጋር አብሮ በመስራት ሸቀጦቻቸውን ያቀርባሉ። ሻማዎቹ ከጥንት ቅድመ አያቶች ጋር በመንፈስ ለመገናኘት ይረዳሉ። ንጎማ መተግበሪያ በአሁኑ ወቅት አገልግሎት የሚሰጠው በደቡብ አፍሪካ ብቻ ነው። መስራቹ ራንቶ እንደሚለው ባህላዊ ሕክምናን በቴክኖሎጂ አማካይነት በመላው አህጉሪቱ ለሚገኙ ተጠቃሚዎች ለማድረስ ህልም አለው። ተመልካቾቻችን የኑሮ በጤንነት መሰናዶ ተጠናቀቀ ኑሮ በጤንነት ዋሽንግተን ዲሲ በሚገኘው የአሜሪካ ድምጽ ጣቢያ ተሰናዶ በአህዱ ሬዲዮ ና ቴሌቪዥን ላይ የሚቀርብ የ15 ደቂቃ አፍሪካ ነክ የጤና መሰናዶ ነው ስለነበረን ቆይታ እናመሰግናለን ኤደን ገረማ መሰናዶን በመምራት ኤልያስ አስማረ በቀረጻ ና ኤዲቲንጉ ጽዮን ግርማ በዋና አዘጋጅነት አብረናችሁ ቆይተናል ሳትከታተሉ ያመለጧችሁ መሰናዶች ካሉ በቪኦኤ አማሪክ ድረገጽ ላይ በመግባት ኑሮ በጤነት በሚለው ማስፈንጠሪያ ስር ታገኟቸዋላችሁ። እንዲሁም ደግሞ አስተያየት አሊያም ደግሞ ጥያቄ ቢኖራችሁ በፌስቡክ ገጻችን ቪኦኤ አማሪክ ላይ ለኑሮ በጤነት ብሎ አነሱ። በቀጣይ ሳምንት በሌላ ጤና ገበስ ዘገባ ጠብቃችኋለን ጠናምዛበ ደናው